ግል ማምነት ፕራውድ የሚደረግበት ነገር አይደለም። የኔ ቆንጆ ኖ በፍጹም በፍጹም ውድ የትዳር ክቡር ነው። ቅዱስ ቃሉ ቅዱስ ቁርአኑ የሚላል ትዳርን የመሰለ ነገር የለም። ትዳር ማለት የእግዚአብሔር ትልቅ ተቋም ነው። በዛ ተቋም ውስጥ የእግዚአብሔርን በረከቶች ልጆች፣ ብዙ ነገሮች ምናምን የምታገኝበት ኦኬ እግዚአብሔር በጣም የሚወደው በቃ ተቋሙ ስለሆነ ሰይጣንም በዛው መጠን ይፈልገዋል። ኦኬ <Sans> <Sans> ለዛ ነው ትዳር ፈተናው የሚበዛው። ውዶች ከፈተና እግዚአብሔር ይሰውራችሁ። ይሄን ለመናገር ወዳለሁ ብዙ ጊዜ ቪዲዮቼ ላይ ምናምን ነገር ድርስዬ ብቻሽን ነሽ ወይ የታለ ባልሽ ምናምን፣ እስቲ አሳይን አሳይን ወይ ምናምን የሚባል ነገር አለ። የኔ ቆንጆ እኔ መተዳደሪያ የሆነብኝ እንጂ ሚዲያው በቃ ሌላ ሌላ ሌላ ነገር ተፍ ተፍ እያልኩበት እንደው የጸና ነገር ቢሰጠኝ እንዴት እንደምወጣበት አውቃለሁ። እኔ ሁሌ በጸሎቴ ማለት ነው አባቴው ያበደ ነገር በግድግድ አድርግልኝና ማለት ነው ከዚህ ከሚዲያ ሳይመጣ ምናምን እላለሁ። መታወቅን የመሰለ የሚያስጠላ ነገር የለም ውድ። ይሄ በቃ በሰላም ወጥተው በሰላም ገብተው ሚዲያው የማያውቃቸው ልጆቻቸውን በሰላም የሚያሳድጉ ኑሯቸውን በጣም የሚኖሩ ስኬታማ ሰዎች ያስቀናሉ። አሁን እኮ ውርደት ሆነ። ሚዲያው ላይ መታወቅ ውርደት ሆነ ውድዬ። ይሄንን ስልሽ ይሄ የኔ ሙያዬ ነው ኦኬ። ያደኩበት ሬዲዮ ጋዜጠኛ ነኝ። ማስታወቂያ፣ ሬዲዮ፣ የቴሌቪዥን ሰራለሁ። ዶክመንተሪ ያበደ ሰራለሁ ምናምን አሳልጠዋለሁ በደንብ አድርጌ። እንደዚህም ሆኖ ያስጠላኛል። ለአንዳንዱ በቃ በጣም እንደ አፈር እስኪበላ የሚጋጋጥበት ነው። በግድያ ይታወቅ፣ በዝሙት ይታወቅ፣ በምንም ይታወቅ፣ እሱ ብቻ ይታወቅ፣ አሁን ያለው ነገር ማለት ነው እና ይሄን የወደድኩት ምንድን ምንድነው፣ ሚዲያ ላይ ማንንም ማምጣት አልፈልግም። እስፔሻሊ ቤተሰቦቼን ማንንም ማሳየት አልፈልግም። ማንንም ቢቻል እኔ ራሴ እንዳልኩሽ ነው መራቅ ነው የምፈልግ። ግን አሁን አሁን የምናያቸው ቪዲዮዎች እኔ ባይዘው ሲንግል ማመነኝ ሆነ የምትሉ ሴቶች በጣም ሸሞን እየሆኑ በጣም የሚያሳፍር ነገር ነው። ባይዘው በፊት በፊት እኛ እኛ አካባቢ ላይ ያደግንበት ማህበረሰብ ላይ ኢትዮጵያ ኢትዮጵያውያኖች በጠቅላላ የምናውቀው ነገር ምንድን ነው? ብቻቸውን ያሳደጉ ልጆቻቸውን ብቻቸውን ያሳደጉ እናቶች በጣም ስኬታማ ልጅ ነው የሚያፈሩት። በቃ ይሄው፣ ለፍታ ለፍታ ሰርታ እኮ ደረሰላት አሳድጋቸው፣ ይኸው በቃ የድካሟን ፍሬ አየች እኮ፣ ይሄው ዶክተር ሆነላት ይሄው እንዲሆነላት አሳረፏት ይሄው ቤት ሰርተውላት ምናምን የሚባል ልጆች ነው የምታሳድገው ብቻዋን ያለች እናት። በነገራችን ላይ ሲንግል ማም ሲኮን ወይ ደግሞ ሲንግል ዳድ ሲኮን መርጣችሁት ምናምን እንደ ምርጫ ቀርቦ አይደለም። ያ ትዳር በተለያየ ነገር ይሞከራል በቃ በቤተሰብ፣ በፍርድ ቤት፣ በመን ስለአንተ ፕሮፋይል አሁን እዚህ ጋር ማውራቱ ብዙም አስፈላጊ አይደለም፣ ግን እንደው ሰሞኑን አንዳንድ ነገሮች ይነሳሉ። የኔም ስሜት ነው፣ ትንሽ እንዳትቆጣኝ እንጂ የኔም ስሜት ነው። ያ እና በተለያዩ ሶሻል ሚዲያዎች ላይ አንዳንድ ዜናዎችን እያየን ነው። በጣም የምንወዳቸው የምናከብራቸው ሰዎች ጥሩ የትዳር ሕይወት የነበራቸው በሆነ አጋጣሚ ትዳሩ ፈርሶ እንደገና ሜንቴን ለማድረግ እንደውም የጋብቻ በዓላቸውን እያከበሩ የተመለከትንበት ነገር አለ። በተለይ ገኒን በጣም ወዳት ማከብራት ሰው ናት እና በጣም ነው ደስ ያለኝ ለእነሱ እኔ እንደው፣ ይሄ ጣፈንታ ወደ ዶክተር ወዳጄነህ ቤት ይገባ ይሆን? እንደ ዶክተር አይን አይን እየፈራው ነው የምናገረው። እንግዲህ እንደዚህ አይነት ጥርጣሬ የምትመስል ነገር እንደ ውስጣችንን እናስቀምጥ መጀመሪያ የነሱ በጣም አስደስቶኛል። የገኒ ቤተሰብ ገኒና፣ ረዳት ፕሮፌሰር ሙልጌታ በጣም በጣም ተደስቻለሁ። እንደውም እንኳን ደስ ያላቸው አላልኳቸውም እና በዚህ አጋጣሚ እንኳን ደስ ያላቸው። በዚህ አጋጣሚ ትልቅ ደስታ ነው። በጣም አስገራሚ ደስ የሚያሳይ ነገር ነው የሆነው። አይቻለው፣ የደስታቸው እንዲሁ በቪዲዮ አይቼ ደስታቸው ተካፋይ ሆኛለሁ። እና እንዲህ አይነት ፖሲቢሊቲዎች ደግሞ ሲኖሩ ጥሩ ነው። ማለት የተለያዩ ሰዎች ዳግም እንደገና ተገናኝተው ትዳራቸውን ሪስቶር ሲያደርጉ ሲጋቡ ትልቅ ምሳሌነት ነው። በጣም የሚያስደስት ነው። ከዚህ በፊትም አሜሪካን ሀገር የማውቃቸው ሰዎች አሉ። አስር ዓመት ተለያይተው ከአስር ዓመት በኋላ በሰርግ የተጋቡ እና በጣም ደስ ያሰኛል። በጣም ነገር ግን ቸሮር ያሰማን፣ ዶክተር፣ እንደ እኛ እኔና የልጆቼ እናት በጣም አስበንበት በጣም ተነጋግረን ልጆቻችን ራሳቸው አውቀው ተስማምተን፣ ሙቭ ኦን የሚያደርግ ነው አልፈን ሄደናል። ወስነን አልፈን ሄደናል። ሁለታችንም የተለያየ ህይወት ውስጥ ያለ ነው ግን በፍጹም መስማማት በፍጹም ደስታ ተበራርከን እኔ ባርኪያት እሷ ባርካኝ ህዝብን ይቅርታ ጠይቀን የወሰንነው ነገር ነው። ከዛ በተለያየ መንገድ የተለያየ ህይወት ውስጥ ነው ያለነው።

ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያረገው ነገር የለም። ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል። ፖሊሶችን ተሳድቧል። ትራፊኮችን ተሳድቧል። ማህበረሰብ ተሳድቧል። እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገር፣ በአርባ ዓመቱ እናት አባቱ ሌቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስሰው ወጣት ይበል፣ መሄጃ ስላጣቸው። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልምማ። አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረህ ሊሆን ይችላል። ግን አክት እያረግ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው፣ በየበረሃው ተሰዶ የበረሃ እራት እየሆነ ያለ። ስለዚህ ማን ይኸውልህ፣ ተጠንቀቅ በየሰፈር የአንዳንድ አይነት አብሮ አደጎች ብዙ መሄጃ ያጡ፣ ተምረው ዲግሪ ይዘው ከተማው ላይ ብዙ አይነት ወጣት አለ፣ መሄጃ ያጣ ተስፋ ያጣ። ስለዚህ ማ የራሱን ጽን ብቻ አለ፣ ያንተንም ሚላት ችላል። ያ ዱርዬ ፍቅር መስጠት እንደሚያውቅበት ህይወት መንጠቅም ይችልበታል። ብዙ አፍን ረጋሉ። ቡርቃ ብሩክ ሲቆላበት ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማፀን በር ክትባት ጀምረዋል እና እንዳያመልጠህ በዛው ልጠቁመህ፣ ይህን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎጥትህ እንደሚችል ራሱ መገመት ይከብዳል። በዚህ ይ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛ ነበር። እንግዲህ የሚሰራውን ስራ እያያችሁ ምን አለ፣ በውስጥ ብታወራኝ፣ ፓፒ እንደዚህ እንደዚህ እፈልጋለሁ፣ እንደዚህ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ ማስጠጣት አሳልፎ መስጠት በጣም እኮ ወይ፣ በጣም የረከሰ ነገር እኮ። በቃ ከተማው ላይ እንደዚህ ነው፣ በቃ ቡ ፊደሎች በስተዋል የመጨረሻ ለዚም አዲስ አበባ ልጅ ነው የሚል መጠለያ ብትነግረኝ ምን ችግር አለ? ኦፍኮርስ ተሳድቤ አልፈል። ከመሳደቤ በፊት ግን በጣም ብዙ የገረን ስራዎች ሲሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ሲሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ ሞን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስት የምንደውን ታውቃል። አስጠጥቼ አላውቅም። በሰው ገንዘብ ኑሬ አላውቅም። ሀብታም ስር ስርዓት ውስጥ ውሼ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲጌጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አደረገ እንደዛ ሆነ ባለፈል ለምን እንደማያልፍልህ ታውቃለህ? ልብህ ክፉ ስለሆነ ነው። ልብህ ላይ ስራ መጀመሪያ ልብህ ላይ ስራና ልብህ ሲነጻ፣ እራስህን ትቀይራለህ። ወርድህ እንደዚህ አስጠቂ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባላል። ምን ልስጥህ? ጸሎትህ ዛሬ ደርሶላል። ጸሎት ተሰምቷል። የፈለግከው ነገር ጠይቀኝ፣ ይሰጥሃለሁ። ግን አንድ ነገር ለአንተ የሰጠውትን ነገር ለጎረቤትህ እጥፍ አድርጌ ይሰጠዋለሁ የአንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ ይሰጣለዋል። አሰበ አሰብ አሰብና ጌታ ወይ አንድ አይኔ ይናጥፋልኛል ቺ የዛኛው ሁለት አይነ ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክነው ነው ምንጠር በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ ዲግሪ አለው፣ መንጃ ፍቃድ ብለው በዚህ ሰዓት ዲግሪ ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብል ስቶን ሲሰራ ምገ አታሽ፣ እዛ ሆነ ምን እየሰራ እንዳለ አቃለሁ። አልሰድብህም፣ እኔ ልናገርህም አይደለም። ይመጠ ጓደኛዬ ነው ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ በኒያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገርህ እችላለሁ። እንደዚህ አይነት ነገር ትቻለሁ፣ በቃ አቁሜያለሁ። ፍታ ስትባል ፍታ እንደዚህ አይነት የቡፊደል ሙድ ደግሞ አትተከማክ። በጣም የሚያስጠላው እግዚአብሔርን፣ በጣም በቃ እስቲ ቪዲዮ ነው ራሱ ነው አያሳፍረህ። የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይል ላይ ይነገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ ዕድሜ ሀሳብ ጥሩ እኮ